በሶስተኛው ደቂቃ ስድስት ሰዎች ሶስት ሴት ሶስት ወንድ፣ ከጥቁር ሁለት አጁና ኧረ መኪና ወደ ጎን ነው እየሄደ ያለው። ከአንድም ሶስቴ ልገኝ ምላጭ ነበር የዋጠብኝ ነበር ድሮ ትምህርት ቤት ሳለን እንባል ነበር ድሮ ጫላ አስፈራርቶት በላበት። ዘንድሮ ወተለኩብ ምን ማለት ነው? ፍስክ ሰላም ሰላም ሰላም ሰላም ሰላም እንዴት ናችሁ? ወዲው ኢንተርቴቪ ሰዎች ተመልሰናል። ዛሬም አሪፍ አሪፍ ያላቸው ቪዲዮዎች ይዘን መተናል። እስከ ቪዲዮ መጨረሻ አብራችሁን እንደሁል ጊዜ እንድትቆዩን ጋብዛለን። ሰብስክራይብ አድርጉ። ሰብስክራይበር ሁሉ ለመጀመሪያ ጊዜ መጥቶ ይችላል። ቪዲዮን ላይክ ባረግ ጀምሩ፣ ደስ ይላል። እናንተም ለእናንተ አሪፍ እና ቪዲዮ ላይክ አርጉ። ዳያሶ ሜት አለበት ካላችሁ ሼር አርጉ ፕሊስ። ሰብስክራይብ አርጉ፣ ሰብስክራይብ አርጉ።

ማለቴ ውበትሽ በጣም ጥልቅ ስለሆነ የጥርሶችሽ አደራደር የዚህን ዓመት የአርሰናል ፎርሜሽን ባያቸው። ማለቴ የተሳካ በደም በፍቅር ከፍ ብለሽ ወደ ሰማይ ብትመለከች ኮከቦቹ በአንድነት ላንቺ ውበት እያዘኝ ይገኛል። የጸጉርሽ ርዝማኔ ከሜክሲኮ መገናኛ ያለውን ሰልፍ በው የታክሲ የማታውን ማለቴ ነው። የአይኖችሽ ንጣት የጓደኛዬን አይምሮ የጓደኛዬን አስተሳሰብ ትዝ እንዲለኝ ያደርገኛል። የእሱም አይምሮ ነጭ ነበር፣ ነጭ አይኖቹ ናቸው። አንቺን በማግኘት ይድለኛል። ኦ ፈጣሪ ራሱ ለእኔ እንዳንተ አይነት ወንድም አስቦ ስለሰጠኝ ሁሉ ያመሰግነዋለሁ። ምንድን ነው ያለችው? ምንድን ነው ያለችው? በእናትህ አንዴን፣ ግን ምንድን ነው ያለችው? ተረጋጋ ወንድሜ፣ ነው ያለችው። እኔም ሰምቻታለሁ። ለነገር ልፍልፍ ወንድሜ፣ ምን ሆነህ ነው? አንቺ ሌሎች ወንድሞቹ አለ ስድስት

ሄርት አንድ ሰው ለመበላት በቂ ነው ብላችሁ ካሰባችሁ ያ ሰው ወይ ደህና ስልክ ይዞ ወይ ደህና አብል አድርጓል፣ ማለት ነው። ለነገሩ ህጋዊ ከመሆን እኮ ምን ግብር መክፈል ነው የቀራችሁ። ሀገሩን ለላባው ነው። ከኔ ጋር ከተጣላ እኔን ጋጣ አድርጉትም ስለሚያውቅ ከአንድም በስመ አብ ወወልድ ወመንፈስ ቅዱስ። አዶ አምላክ ሙሉ ፓኩን መላጫ አለ አይደለ? አንድ ፍሬ ያገጣል ይለው እና ለምን እኩል እንዳነሳው አላውቅም። ሙሉ ፓኬት እንደዚህ ስብርብር አርጎ ነበር አፍ ውስጥ የከተተው። አይ ዶንት ጊቭ አ ፋክ ምላጭ ምን ደግሞ ይሰቃል እንጂ። ፓኩን መላጭ አለ አይደለ? አንድ ፍሬ ሴት ስሪ እየሄዳችሁ የምታለቃቅሱ ወንዶች ግን ኧረ ከፍሎቻችን ገና ኧረ አንዴ መላይ ስትጡ አንዴ መርፌ ስትጡ አንዴው ነገር ስትጡ መዋጥ ብቻውን እንዲሰራችሁ። አቤ በሶ በላ ይባል ነበር ድሮ። አሁንስ አቤ በሶ በላአቤ በሶ በላ ይባል ነበር ድሮ ይባል ነበር ድሮ ድገመው። እና አቤ በሶ በላ የሚባል ነበር ድሮ፣ ትምህርት ቤት አለ የሚባል ነበር ድሮ። ጨላ አስፈራርቶት በላበት በጮሜ አስፈራርቶት አቤ አይዞን አይዞሽ። እነዚህ ሰዎች ረ ይመቸው። ኢትዮጵያዊዋ ክለብ ውስጥ ስገባ ሰው ሁሉ ተመልክቶኛል። በቤስ ሉኪንግ ጋይ አይ ሉክ ፍላይ አምሮብኛል። ይዛ ተኮኮረኔ ለፍ ተውብኛል። አልጠራቸውም ዝም ብለው ይከተሉኛል። ታዲያ እንደዚህ የምትንጠው ለምን ይመስላችኋል? ሴት ልጅ የምትፈልገው ወንድ ገንዘብ ሲኖረው ነው።

እኔ ተጠቀምኝ እኔ ተጠቀምኝ። እንዲህ እየተሸለጠለትኩ ማለት ነው፣ አይደለም? ሰላሳ ሚሊዮን ብር ቢኖረኝ እኔ ከፍዬ አጠናፍርህ ነበር። እንደምንድን ነው ጀለስ የምትቅለሰለሱ? ኧረ ወንዱን ምናምን በቃ ማሚ ቢስማ

እንዴት እንደሆነ ብይ ደምሳሽ ያስረዱናል። አባካችሁ ስለ ፍቅር አምላክ፣ ስለ ፍቅር ብላችሁ በፍቅር እንደተከታተሉት በፍቅር ጠይቃችኋል። በሶስተኛው ደቂቃ ስድስት ሰዎች፣ ሶስት ሴት፣ ሶስት ወንድ፣ ከጥቁር ሁለት አጁናጎ፣ ከነጭ ሶሊና ሶሎ ሁለት። የመጀመሪያው ነብይ ሶሎ ነው። ከቻይና ጎቢና ጎቦ ስድስቱ ተፈጠሩ። እነኚህ ጋት ያይዞ ደግሞ በዛችው ደቂቃ በዛችው ቅስፈት ሶስት ሴጣኖች ተፈጠሩ። ሀሳብን የሚገዛ ሴጣን ሰው ሲያስብ መጥፎ የሚገዛ ሰው መጥፎ ሲመኝ መጥፎ ነገር ሲተገብር ያስበው የሚገዛ ሳኩር እና ሁለቱንም ደግሞ ሲጠቀልል የሚገዛ ካሱ ተፈጠሩ። ሰውዬ ግን ረበስማ እንዴ ረ ህዝቤ ዝም አትበል። ካሱር ሳቁም እና ቦቦ ጎጎ ምናምን ይላል እንደ ህፃናት አብ ሲፈቱ ጉጉ ቡቡ ምና እንደሚሉት ማለት አንድ ሰው እየተመለስ ሙድ መያዣውና ንቅር በዚህ ኑሮ ሙድ ይዝብናል። በዚህ ሙድ ይዝብናል። በዚህ አንተ ሙርት ይዝብናለ ነብ ደምሳሽ አረባ ክፍታል አጁና አጎ ጎቢና ጎቦ ሶሊና ሶሎ ተብለው የሚጠሩ ሶስት አዳሞችና ሶስት የዋኖች ባንዴ እኩል ተፈጠሩ። እንደ ፍቅር አምላክ እንደ ፍቅር ሲዝም አንድ አዳም ሶስት እንጂ

እናንተ ግን ክፉ ናቸው። የምር እሺ። እንግዲህ ዛሬ ቪዲዮችን ይመስል ነበረ ዘና ፈታ እንዳለች ተስፋ አድርጋለሁ። እስካሁን አብራችሁ ስነበራችሁ እናመሰግናለሁ። ሰብስክራይብ ያላደርጋችሁ ሰብስክራይብ አድርጎ ሀሳብ ስ የተች ኮምንት ላይ ጻፍ። ሌላ ሰው የተለበቅ ካላችሁ ሼር አድርጉ። ፕሊስ ሰብስክራይብ ሰብስክራይብ። ቪዲዮ ላይክ አላደርጋችሁ ማ ቪዲዮ ላይክ አድርጉ። በቀጣይ ቪዲዮ እስከ ነገ ድረስ